ጠዋት የጀበና ተብሎ ይጀመራል። ፈርድ ነው የሚመስለው። መቅሪብ ላይ ቀን ሙሉ የእኔ ቀጠቀጥንበት ደግሞ አሰላም አሌይኩም ፋጡማ ብለህ ትስምበታለህ። አላህ ይዘንላት፣ ወላሂ አላህ ይዘንላት። ሙሚን እኮ ኳሊቲ ነው፣ ሙሚን እኮ ቆንጆ ነው። አጠገቡ ስትደርስ እኮ ጠረኑ እንዴት ደስ ይላል! እንኳን ነጭ ሽንኩርት ቀይ ሽንኩርት እንኳን በልቶ መስጊድ እንዳይመጣ ነው ከተባለው ወንድሞችን ለመጠበቅ፣ ዛሬ የ2000 ብር የ3000 ብር ጫት የሚቃምበት ጊዜ ነው። ሰው እኮ ቁርስ እየበላ ምሳ ያሰበ ነው። ሰው ሱሪ መቀየር አልቻለም። የቤት ኪራይ አጨናብሯቸው ደግሞ ግራ የገባቸው ሞባይል ያጠፋሉ አከራያቸው እንዳይደውልባቸው። የሱን የቤት ኪራይ አንተው በሶስት ቀን ጫት እየጨረስከው ነው አላህ ኩሉ ወሽረቡ ነው ያለው። ብሉ ጠጡ ነው ያለው። ብሉ ጠጡ ከምን ሀላል ካደረግኩላችሁ ነገር ነው። አንድ የሥነ ምግባር ባለቤት የሆነ ሰው ከጫት መራቅ አለበት።